አቡ ሁረይራ መንገድ ላይ ሴት ገጥማቸው ሽቶ ሲሸታቸው ከእሷ የወጣ ወዴት ነው የምትሄጂው አንቺ የአላህ ባሪያ ብለው ወደ መስጂድ ስትላቸው፣ ተመለሽ ሽቶን ታጠቢው፣ አስወግጂው። የትኛዋም ሴት ሽቶ ተቀብታ ወጥታ በወንዶች በኩል አልፋ ሽታዋ የሸተት እንደሆነ ዝሙተኛና ዝሙተኛና ሲሉ ሰምቻለሁ፣ ነቢይ ይብለዋታል። ረዲየላሁ ነቢ ሁረይረተ ወሰለ ላሁ ዐላ ሙሐመድ። ከቤት በወጣን ቁጥር አላህ ሆይ ከመጥመም

በሰዎች በኩል ካለፈች ሊየጅዱ ሪሐሃ የእሷን ሽታ ያገኙ ዘንድ በማለፏ ሽታዋን ካገኙ ማለት እሷ ሽታውን እንዲያገኙ ብላም ትለፍ ለራሷ ዝም ብላም ትጠቀመው ብቻ፣ በሰዎች በኩል አልፋ ሽታዋ ወንዶች ዘንድ የደረስ እንደሆነ ፈህያ ከዛ ወከዛ እሷ እንዲህ ናት እንዲህ ናት አሉ። ወቃለ ቀውለን ሸዲዳ ከባድ ቃል ተናገሩ አሉ። ከዛ ወከዛ የሚባለው አንዳንዴ መጥቀሱ ከበድ የሚል ቃል ሲሆን ወይም ረዘም ያለ ነገር ሲሆን ፈህየ ከዳ ወከዳ እሷ እንዲህናት እንዲህናት አሉ ምንድነው እንዲህናት እንዲህናት የተባለው ቃለ ቀውለን ሸዲደን ከባድ የሆነን ቃል ተጠቅመው የእሷን ምንነት ገለጹ ወፊ ለፍዝን በሐዲቱ በሌላ የቃል ዘገባ በሌላ አገላለጽ ፈህየ ዛኒያ እሷ ዝሙተኛናት እሷ ዝሙተኛናት ሐሰኑን ሰሒሑን አኽረጃሁ አቡ ዳውድ ወትርሚዲ ወነሳይ ሐዲቱ ሐሰን ነው፣ ሰሒሕ ነው። አቡዳውድ ትርምዲና ነሳይ ዘግበውታል። አብዛኞቹ እስካሁን ያሉ ሐዲቶች ከሴት ልጅ ከቤት መውጣት አለመውጣት ጋር የተያዙ ናቸው። የቤት የሴት ልጅ ዋና ማረፊያዋ ስፍራ ወመገኛዋ ቤት ስለሆነ ነው። ወይላ በመቀጠል የሚዳሰሱ ሐዲቶች ከአለባበስ ጋር፣ ከውበት አጠባበቅ ጋር፣ ከማሕረም ጋር፣ ከጀናዛ ጋር፣ ከፍቺ ጋር።

የነቢ ባለቤቶች ነቢ ከሞቱ በኋላ አቡ ሙሳ ለሽዓሪን አስተርተው ቁርአን እንዲቀሩላቸው ሁሉ ያደርጎ ነበር። አጥየቡ ሶሐበቲ ሰውተን ተብሎላቸዋል። ከሱሐቦች ሁሉ ይበልጥ ጣፋጭ የቁርአን ድምጽ ያላቸው ተበላ ነቢይ ሰላቱ ሰላም ተቀዱቲ ተሚዝማረ ሚን መዛሚሪ አሊ ዳውድ ብለዋቸዋል። የነቢዩ ዳውድ አይነትን ድምጽ አላህ ሰጥቶሃል ብለዋቸዋል። አቡ ሙሳ ለሽዓሪ ሐዲስ ከማስተላለፋቸው ፈትዋ ከመስጠታቸው ቁርአን ከመቅራት ከማስቀራታቸውም ጎን ለጎን በተጨማሪ ቃዲ ነበሩ። ለነቢ ለዑመር ኢብኑል ኸጣብ ሠራተኛ ሆነው የተለያየ ሀገራት ላይ ሠራ ሠርተዋል። ቀደም ብለው ከሰለሙ በእሳቸው መስለም ምክንያትም ብዙ ሰዎች እንዲሰልሙ ሰበብ ከሆኑ ሰዎች መሀል አንዱ ናቸው። የቁርአን ለየት ያለ ተሰጦ ትኩረት ነበራቸው። እሳቸውም የእሳቸው ዘመዶች ጀማዎችም ጀምር እኔ የአቡ ሙሰ ለሸዕሪና የሱን ጀማዎችን ቤት ለሊት ላይ እንኳ አውቀዋለሁ፣ ቀን ላይ ባላየውም ባለየውም በቁርአናቸው በድምጻቸው ብሏል። ነብይ ሰለላሁ ዐለይሂ ወሰለም አቡ ሙሰ ለሸዕሪ በመሰረቱ የየመን ሰው ናቸው። ከየመን ወደ መካ መተው ሰልመዋል። ወደ ሀገራቸው ተመልሰው እንደገና ሀምሳ አካባቢ ሰዎችን አስልመው ወደ ነቢ ተጉዘዋል። አለሸዕሪ ማለት የአሸዕሪያን አቂዳ የሚከተሉ ማለት ፈጽሞ አይደለም። አቡ ሙሰ ለሸዕሪ አሽዕሪ የሚለው የቅድመ አያቶቻቸው መለያ ነው። ሲወለድ ፀጉር ሰውነቱ ላይ በብዛት ተገኝቶ ስለነበረ አሽዓር ተባለ። ከዚያ በኋላ የእሱ ዘሮች እሱ ቤተሰቦች አሽዕሪ ተባሉ። ጸጉራሙ ማለት ነው እንጂ አቡ ሙሳል አሽዐሪ፣ አቡ ማሊከል አሽዕሪ፣ አንዳንድ አሽዕሪ የሚባሉ ሰሐቦች ከአራተኛው ክፍለ ዘመን በኋላ የመጣው አስማው ስፋት ላይ የተሳሳተ አንጃ አባል ሆነው መስራች ሆነው በፍጹም አይደለም። አንዳንድ አላዋቂዎች ኢማሙ ማሊክ አሻዕሪ ነበሩ ኢማሙ ሻፊ አሻሪ ነበሩ ይላሉ። አቡልሐሰን አል አሽዕሪ በሦስተኛው ክፍለ ዘመን ነው የተወለዱት። እንዴት ብሎ ነው በሦስተኛው ክፍለ ዘመን ተፈጥሮ የአሽዕርያን አቂዳ የመሰረተ ሰው ሷሓቦች፣ ታቢዒዮች፣ ታቢዎች እሱን ተከተሉ የሚባለ አሽዕርያ የሚባለው አንጃ ራሱ የተገኘው አራተኛው ክፍለ ዘመን ላይ አቡ ሙሳ አል አሽዕሪ ሷሓባ ናቸው። ኢማም ማሊክ ኢማም ሻፊዒ ሁለተኛው ክፍለ ዘመን ላይ የነበሩ ሰው ናቸው። አቂዳው የተበላሸ ሰው አቋሙ የተበላሸ ሰው ንግግሩ ራሱ ላይ ማስረጃ ይሆንበታል። አንዳንዴ ኢማም ማሊክ አሻዕሪ የነበሩ ማነው አሸዕርያ አርጋቸው? አሻዕርያ የሚባለው የተፈጠረው ከእሳቸው ከሁለት መቶ ዓመት በኋላ ከመሆኑ ጋር ማለት ነው። ከረሱል ሰሓቦች መሃል ማናቸውም ሀዋን ስሜትን የሚከተሉ ሽርቃ ውስጥ የገቡ አልነበሩም። ኢዘ ስተዕጠረት አቡ ሙሳ ላሻዕሪ ከነቢ ካስተላለፏቸው ሐዲቶች መሃል በአንዱ ኢዘ ስተዕጠረት መርአቱ ሴት ልጅ ሽቶ ከተቀባች በወንዶች በኩልም ካለፈች ሽታዋም ከወጣ ከሸተታቸው እሷ ዝሙተኛ ናት፣ ዝሙተኛ ናት። አል አንዳንድ ዘገባዎች ላይ ተደጋግሟል። ዝሙተኛ ናት፣ ዝሙተኛ ናት ተብረን ነገሩን ለማክበድ ግልጽ ለማድረግ ማለት ኢስትዕጣር ማለት ዑጡር መጠቀም ማለት ዑጡር ማለት ሽቶ ማለት ማንኛውም ሽታ ያለው ነገር ጥሩ ማዘ ያለው ነገር። ዑጡር ይባላል። በተለምዶ ሽቶ የሚባለውን ብቻ አይደለም የሚመለከተው። ማንኛውም ከሴት ልጅ ጥሩ ሽታ እንዲሸት የሚያደርግ ነገር በሙሉ እዚህ ውስጥ ይካተታል። የሴት ልጅ ሽቶዋ ሚታይ ነው፣ ሚሸት የሚወጣ አይደለም። የወንድ ልጅ ሽቶ የሚወጣ ነው፣ የሚታይ አይደለም። እንዴት ነው የሚባለው በሸሪያ? ሴት ልጅ ከቤት ስትወጣ ንጽሕናዋን ልጠበቅ ከእህቶቿ ጋር ስትሆን፣ ሸሪያ በፈቀደው መልኩ ሚታይ ደስ የሚል ነገር ሊኖራት ይገባል። ወንድ ልጅ ደግሞ ማይታይ የሚሸት ነገር ነው ሊጠቀም የሚገባው። ይህንንም ቢሆን ሴትን ለመፈተን አንዳንድ ሴታ ሴት ወንዶች እንደሚያደርጉት ሴትን ለመፈተን ብሎ ሊያደርገ አይገባ። ሴት ልጅ ተኳኩላ ተውባ ወጥታ ወንድን መፈተኗ ወንጀል እንደሆነ ሁሉ ወንድም ሴትን ለመፈተን ብሎ ሚኳል ሽቶ የሚጠቀም ሚለሳለስ ሚቅለሰለስ ከሆነ ተጠያቂ ይሆን። ሽቶ መሆኑ የግድ ሸርጥ አይደለም። ማንኛውም መልካም ጥሩ ሽት ያለው ነገር በሙሉ እዚህ ውስጥ ይገባል። ሁለተኛ ደግሞ አንዳንድ አላዋቂዎች እንዳሉት ሊየጅዱ ሪሓሃ ወንድን ልታሳስት ወንድ ጋር ሽታዋ እንዲደርስ ብላ ከተቀባች ብቻ ነው። እንዲሁ ደስ ስለሚላት ለጅሙዓ ስለምትሄድ ለሰርግ ስለምትሄድ ብላ ከሆነ የተቀባችው ወንድን ቢሸትም ባይሸትም እሷ አይነስ እስካላሰበችበት ችግር የለውም አሉ። ተሳስተው ላሙ ላመ ተዓሊል አይደለም፣ ላመ ዓቂባ ነው የሚባል ላም ፍለል፣ ብዙ አገልግሎት ትሰጣለች። እዚህ የተፈለገው ላመ ተዓሊል አይደለም። ወንዶች ሽታዋን ያሸቱ ዘንድ ሽቶ ተቀብታ በወንዶች በኩል ያለፈች ሴት ዝሙተኛ ናት ማለት ሳይሆን የተፈለገው ላመልሓቂባ ነው። ለወንዶች የሚሸትን ሽቶ ተቀብታ የሄደች ማለት የተፈለገው እሷ ወንዶች ዘንድ እንዲደርስ ትፈልግም አትፈልግም የተቀባችው ሽቶ ወንዶች ጋር የሚደርስ ከሆነ ፍጻሜው፣ ይህ ከሆነ እሷ ስራ ዝሙተኛ ናት ማለት ላመታሊል ሳይሆን ላመልሓቂባ ነው። ላመታሊል ማለት ለመጠቀም ያነሳሳው ምክንያት ወንድ እንዲሸት ማድረግ ከሆነ ማለት ነው። ለአመልአቂባ ማለት ፍጻሜው ውጤቱ ወንዶች ጋር መድረሱ ማለት ነው። እሷ በምንም ዓላማ ትቀባው ወንድ ጋር ሽታው ከደረሰ ዝሙተኛ ናት። ለባሏ ነው ሽታው መቀባት ያለበት። ቤት ውስጥ ስትሆን ነው ሽቶ መቀባት ያለበት። ቤት ውስጥ እንኳ ሆና ተቀብታ ለመውጣት ከተገደደች መታጠብ አለበት። አቡ ሁሬራ መንገድ ላይ ሴት ገጥማቸው ሽቶ ሲሸታቸው ከእሷ የወጣ ወዴት ነው ምትሄጂው አንቺ ያላህ ባሪያ? ብለው ወደ መስጀድ ስትላቸው፣ ተመለሽ፣ ሽቶን ታጠብው፣ አስወግጂው። የተኛዋም ሴት ሽቶ ተቀብታ ወጥታ በወንዶች በኩል አልፋ ሽታዋ የሸተት እንደሆነ ዝሙተኛ ናት። ዝሙተኛ ናት ሲሉ ሰምቻለው ነቢይ ብለዋታ። ረላሁ አቢ ሁረይረተ ወሰለላሁ ዐላ ሙሐመድ ፈሂየ ዛኒያ። እሷ ዝሙተኛ ናታ። ሽቶ ተቀብታ ከወጣች ሽታዋ ወንዶች ዘንድ ከደረሰ እሷ ዝሙተኛ ናታ። ሴት ልጅ ከቤት ስትወጣ ሽቶ መቀባቷ ራሱ ክልክል ነው በወንድ በኩል አልፋ ወይም በአጠገቧ ወንድ አልፎ ሽታው ወንድ ጋር ከደረሰ ሌላ ወንጀል ድርጊቱ ዝሙት ተብሏል በሸሪያ ለምን ከተባለ ሊአነሃ ትሀይጁ ሻህወተ ሪጃሊ ቢዕጥሪሃ ወተሕሚሉሁም አለ ነዘሪ ኢለይሃ ተብሏል የወንዶችን ስሜት በሽቷ ትቀሰቅሳለች ይሄውንከ ባይፈጠር ወንዶች ወደ እሷ ዞር ብለው እንዲያዩ አልያ በልባቸው እንዲያስቡ ስለምታደርግ ተብሏል። ሀዲት ላይ ወደ መልካም ነገር የተጣራ መልካም ነገር እንዲሰራ ሰበብ የሆነ መልካሙን ነገር በሰሩ ሰዎች ልክ አጅር ያገኛል። ለጥመት ለወንጀል፣ ለጥፋት ሰበብ የሆነ ጥፋቱን በሰሩ ሰዎች ልክ ወንጀለኛ ይሆናል፣ ይቀጣል ተብሏል። ስለዚህ በንግግር ብቻ አይደለም ወንጀል የሚፃፈው ማለት ነው። ሽቶ ተቀብታ በመሄዷ ሽታ ከሷ ወጥቶ ወንድ ጋር በመድረሱ ብቻ ዝሙተኛ ትባላለች። ወንዱ ከሷ ሽታ ሸቶት ዞር ብሎ ሲያይ የአይን ዝሙት ይሠራል። ደጋግሞ ስለ ሐራም ካሰበ የልብ ዝሙት ይሠራል። እሷ በቀሰቀሰችው ስሜት በከፈተችው የፊትና በር እሷንም ይሁን ሌላ ወንድ ያናገር እንደሆነ የምላስ ዝሙት ይሠራል። ተከትሎ ሄዶ በእጁ ስራ የሠራ እንደሆነ የእጅ ዝሙት ይሠራል። ስለዚህ የዝሙትን በር በመክፈቷ ዝሙተኛ ትሆናለች። ሁሌ ከቤት ስንወጣ አላሁመ ኢኒ إني أعوذ بك أن أضل أو أضل ያስተምረናል።

ያለ እውቀት የሚያጠሟቸው ሰዎችንም ወንጀል ይሸከማሉ። የሚሸከሙት ሸክም ከፋ ብሏል አላህ ተባረክታ። የሰው ልጅ ራሱ በሰራ ወንጀል እንኳ አላህ ፊት ቆሞ መጠየቅ ያሳስባል፣ ያስጨንቃል። የሌሎችን ወንጀል ተሸክሞ ደርቦ መቆም ደግሞ እጅግ በጣም ያሳፈራልና ሴት ልጅ ልትጠነቀቅ ይገባታል። ወአላሁ ተዓላ አዕለም። የዛሬ ደርሳችን በዚህ ያበቃል። አሰላሙ አለይኩም ወረህመቱላሂ